አሁኑም ከጎን ሆናችሁ እውነቷ እስከሚወጣ ድረስ ከጎን የሚቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭ ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። እጅን ደር ሀቋን እንድታወጡልኝ። አሁኑም ከጎን ሆናችሁ እውነቱ እስከሚወጣ ድረስ ከጎን የሚቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭ ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ ንደ አቋን እንድታወጡ ሁሉም፣ አሁንም ከጎናቸው እውነቷ እስከሚወጣ ድረስ ከጎን ቆሙ። የኢትዮጵያስሀገርስ በታናሽ ወንድሟ ፊት ተንበርክቀው ሲለምኑት ከእንደገና እግሩ ስር ወድቆ ሲለምነው የኪችኑ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አድርጋችሁ አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቅ። ያስፈራራት ነበረ። ልጅቷን አቢዩዝ አድርጓታል፣ ሜንታሊም ፊዚካሊም። ሁሉ ፎቶ ቪዲዮ፣ እየወጣን ያለው እየመጥፋት እኮ ያለኩ ቪዲዮ አለ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። ድምፃዊ አንዱ አለም ጎሳም መኖሪያ ቤቱ ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች፣ እንግዲህ እስኪ መግቢያ ላይ እንዳያችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አዳዲስ መረጃዎች ወጥተዋል፣ እንዲሁም ቪዲዮዎች ወጥተዋል። የቀነኒም እናተማጽነዋል። ሁሉንም እናስገባላችኋለን። ቪዲዮን እስከ መጨረሻ እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ የምርመራም ሲመረመር የነበረው ውጤት እንዴት ተገኘ ምናምን የሚባለው እሱን ሁሉ ቪዲዮ ሰብስቤላችሁ መጥቻለሁ። በጣም ያሳዝናል። የቀነኒ ነገር ይባስ ተብሎ ኮንሰርት ልዘጋጅ ነው እና ፍቱኝ እያለ ነው አንዱ ዓለም በጣም ያማል። እግዚኦ መሀረነ ክርስቲዮስ በአሁኑ ሰዓት የሰው ደም ማለት ነው የውሻ ደም ሆኗል። እሱ ለኮንሰርት እየተጨነቀ ነው፣ እናትና አባት ግን እያነቡ ነው። ፍትህ ለልጃችን እያሉ ማለት ነው። በጣም ያማል፣ በጣም ያሳዝናል። እንዲሁም የተለያዩ መረጃዎች እየወጡ ናቸው አዳዲስ አዳዲስ መረጃዎች በጣም ነው የሚያመው። እናት እዚህ ጋር እንደምታዩት እባካችሁ ኢትዮጵያን እያሉ እየተማጸኑ ነው። ለልጄ ፍትህ ለልጄ እያሉ ናቸው። ያማል ያማል ያማል ከሚባለው በላይ ግን በጣም ነው ያሳዝነኝ። እስኪ ቪዲዮን አብረን እንመልከትና እንመለሳለን ማለት ነው። እንዴት ተመልሽ ይመጣለው። ቪዲዮን እስከ መጨረሻ እንድታዩ በጣም ነው የሚያሳዝን። የተለያዩ ቪዲዮዎች ወጥተዋሉ። አብረን ወደ ቪዲዮ እንሂድ። እናትስ ምን አሉ የሚለውን የእናትን መልእክት እናዳምጥ። ኦርሞማ ሌላ እውነት ሌላ። ከዘርጋንም የሚገናኝ ነገር አይደለም። ከተውክምናው ጋር የሚገናኛለ ታዋቂ ነው። ኦፍኮርስ ድምፁ ያምራል። አዎ፣ ስልኩን አምቶ የስልኳ ሞዴል ይታወቃታል። ከቲክቶክ ላይ መውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም የትም አያመልጠንም። ተሰቃይታለች። ከሰው ጋር ወታሻ ቡና ማለት አትችልም። ሰው ማግኘት አትችልም። ከሰዎች አቆራርጧታል። ይህ ዘመ ግባል ታ ቮሱ አለኝ ሲያንቋሸሻት ስሰድባት ደውሎላት ሪከርድ አርጋው ታውቃለች። ይሄንያ እኔ በማግስቱ ደወልኩኝ። በማግስቱ የእሱ የካሴት ምረቃ ቀን ቀደም ብሎ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 ከበራ አርጋ የመጣችሁ እንደዛ ስትዝቅ፣ እውነት እንዳይመስላችሁ ከእሱ ጋር ሆና እጅ ደጅ ምናምን ተያይዛ ስትሄድ በቀዛ ጋፍ ይቀ እሷ እና ሶ ለምንድን ነው ይህንን ካወቀች ለምን ከሱ ጋር ለምን ኖረች ብዬ ጠየቅኩ። ዋይ ወይስ ደግሞ እናንተስ በቀይ በቃ ሸርከ እንደዚህ አይነት ሰው ጋር አትኑሪ ለምን አላላቸውትም ብዬ ስላቸው፣ ነግረናታል፣ ግን እሷ ያለችው ምንድን ነው አስተካክለዋለሁ፣ ከዛሬ ነገ ሊስተካከል ይችላል ብላ ነበር የምታስበው። ለምን ቢኮሽ ላብዝ ይሄም አንድ አለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው። ከውጭ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል። እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መዞ መምዘዙ አይደለም፣ ፎቶ ምንድነው። መሳሪያ አምቶ መዘዘባት፣ መሳደብ ጀመረ። ዝም ቢለምኑት፣ ምን ቢሉት አይሰማም። ሰውየ አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት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 እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ትክክለኛ ማስረጃ ነ መረጃ ነው። የነገርኩህ የዛው በፊት ነው ግን መተኮሱ፣ ፎቶ አንስተውታል ፖሊሶች ፖሊሶች ፎቶ አንስተውታል። ከስቴት ጀርባ ክለብ ውስጥ ነው እንግዲህ አስበው፣ በቦክስ ሲገባላት አልመሰከረ ቁጥር ምንድን ነው? እሺ ይህንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚስ ለዚስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ የቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት ቤተሰቦቿ አብረው የኖሩት ማለት ነው። እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞ። እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው፣ ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። ፖሊስ መጥቶ የበቀደሙ ቀጠሮ ላይ፣ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣችኋል አሁን። ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር የነበረው። ፓስወርዱን እህትዮ ታውቃለች። ብዙ ነገር አጥፍታለች። እሱ አይደለም አሉ። ከዛም ዛሬ ደግሞ ምን ወጣ? ይሄኛው ቪዲዮ ፎቶ ወጣ ማለት ነው ቡም ሽታል ሽጉጥ ይመዝባታል። ለምንድን ነው የሚዋሸው? ለምንድን ነው የሚደበቀው? እያውረ ላይ ግን እጁ አለበት ገሏል ላይ በዳይሬክትም በተዘዋዋሪ ኢንዳይሬክትም ዳይሬክት እንዲሆን ገሏታል። መግቢያ ላይ እንደሰማችሁት መረጃውን ሰምታችሁታል ማለት ነው። በጣም በሚያሳዝን ሁኔታ ነው። በጣም ይገርማል እኮ የሰው ሕይወት እኮ ምን ያክል ርካሽ እንደሆነ እዚህ ጋር እያሳየ ያለን ነገር አለ ማለት ነው። ለምሳሌ እንዴት ጠበቃ ውስጥ ኮንሰርት አለበት፣ ለፋሲካ ኮንሰርት ሊያዘጋጅ ነው እና በዋስ ይውጣ ብሎ መጠየቅ ይሄ ራሱ እኮ ድፍረት ነው። እሷ አርባ ቀርቶ ገና ሰላሳ መች ሞላትና ነው አደለም። አርባ ቀን ቀርቶ የምን ሰላሳ የምን ገና እኮ አስራ አምስት ቀን ምናምን ቢሆናት እኮ ነው ህይወቷ ካለፈ። ግን አቤት አቤት አቤት ጭካኔያችን ማለት ነው። በቃ ይሄ ነው አደለ? የእኛ ፍቅር አብረን ስንኖር ብቻ ለትንሽ ሰዓት ብቻ የሆነ ነገር ከሌለህ የለህም። ይሄ ነው በቃ እና በጣም ነው ያዘንኩት። እናት አባት እዚህ ጋር እንግዲህ እያነቡ የተማጸኑ እንደዚህ የነሱ ሀዘናቸው ስብር ጨለም ብለውባቸው፣ እሱ ግን ለምን ያስባል? ለኮንሰርት ያስባል። በጣም ያሳፍራል። ምን አክል ጨካኞች እንደሆን ኢትዮጵያን ጥቅመኞች እንደሆን እዚህ ጋ ማየት አለባችሁ። እቺ የምታሳዝን በምንም በምንም ባልታወቀ ነገር የእሷ ነገር ሳይጣራ ጥንቅር ትበል እሷ እንዴ ሞታለች። እኔ ኮንሰርት ማዘጋጀት አለብኝ እና ስለዚህ ለኮንሰርት መውጣት አለ። እውነት መድረክ ላይ ትቆማለህ? እችን የመሰለች ህይወቷ አልፎ አንተ መድረክ ላይ ቁመህ ትዘፍናለህ? በምን አንጀትህ? በምን ቃልህ ረተው ኢትዮጵያን፣ ምን እየሆንን ነው? ወዴት እየሄድን ነው? ምን አክል እየተጨካከን ነው ያለኑ። በጣም ነው የሚያሳዝን። በጣም ነው ልብ የሚያመው፣ ያሳዝናል። እንግዲህ የተለያዩ ቪዲዮዎችና ፎቶዎች እየወጡ ናቸው። መግቢያ ላይ እንዳያችሁት ወንድምየውም እንደዚሁ የተለያየ ነገር አውጥቷል። አሁንም ቪዲዮ ሊሰራ ነው ወንድምየው። እንግዲህ በጣም ያሳዝናል ማለት ነው። መረጃዎቹን አንድ ባንድ እንደሰማችሁት፣ በስመ አብ። በጣም ነው የሚገርም ነው የእውነት በጣም የሚያሳዝንም ነው። ከባድ ነው፣ ድፍረትም ነው። እንግዲህ ይሄ ሁሉ መረጃ እየወጣ ነው። አሁንም ለሶስተኛ ጊዜ ምን ይባል፣ ሶስተኛም ደግሞ ቀጠሮ ይባል ይሆን ወይስ ውሳኔ እናገኝ ይሆን የሚለው ደግሞ ይሄም አጠራጣሪ ነው። ያሳዝናል በጣም እች ልጅ እንዴት ስትሰቃይ እንደነበረ ፊቷ ያሳያል። የወጡት ቪዲዮዎች ፊቷ ላይ ያሉት ያሳያሉ። እንግዲህ የተለያዩ መረጃዎች እንዳሉ ነው በአሁኑ ሰዓት። ከዚህ በኋላ ደግሞ ሁሉም እየፈነቀለ መረጃ አንዳንድ ሳይቀር ሊያወጣ ነው ማለት ነው። ከባድ ነው ያለንበት ቦታ እንግዲህ እንደምታዩት ነው ኢትዮጵያን እንደዚህ ይሆነናል ይሄንን አክል ተጨካክነናል በዚህ ልክ በዚህ ልክ በዚህ ልክ ሆነናል በጣም ነው የሚያመው በጣም ነው የሚያሳዝነው ምን እየተደረገ ነው ያለ ሀገራችን ላይ ምን እየተካሄደ ነው ያለው ማለት ነው በዛ ላይ ጭካኔያችን እኔ እኮ ለምን ተቀጠረ ሶስተኛ ውስጥ ለምን ተቀጠረ ሽምግልና ምናምን ምን አስፈለገ በዚህም ልክ ደግሞ አባትን እናትን ማስፈራራት ምን አስፈለገ ቤተሰብን ማስፈራራት እንዴ ኢትዮጵያ ለተጎዱት መጮህ የለም እንዴ? ላለው ብቻ ነው ያማልኮ? በጣም እንደ ሰው ካሰባችሁት እኔ ብሆን እህቴ ብትሆን እያላችሁ እስኪ በዛ ቦታ በእነሱ ጫማ ላይ በቀነኒ ቤተሰቦች ጫማ ላይ ቁማችሁ እስኪ ስሙት። እውነት የኔ እናት እኚህን እናት ይዋቸው። የቀነኒ እናት በጣም ነው የሚያሳዝኑት። እንደዛ ከሷ ጋር እየሳቁ ቪዲዮ ላይ እንዳላየናቸው ዛሬ አንገታቸውን ደፍተው እንደዚህ ሆኖ ማየት በጣም ያማል። በጣም በምን ቃል ትጽናኛለሽ የኔ እናት? እውነት በምን ይጽናናሉ? እናትና አባት ከሞቱ አሟሟቱ የሚባለው እኮ እንደዚህ አይነት ነው። እንዴት ሰው የሰው ልጅ እኳ አስታሞ ከቀበረ አይኑ እያየ በድንገተኛ አደጋም ከሞተ ከቀበረ በቃ ምንም አይደለም። ይሄ ግን ምንነቱ እንቆቅልሹ ያልተፈታ ነገር አላምንም አታደርግም ልጄ እያሉ ቤተሰብ ጓደኞቹ አታደርግም እያሉ ብዙ መረጃዎች እየወጡ ፊቷ የተደበደበው እቤቱ የተበሳሳው ስንት ጉድ እየወጣ ያማል አባት እያነቡ እናት እያነቡ ፍትህ ለልጄ እያሉ ኧረ በስመአብ ኧረ ኢትዮጵያን ተው እንደዚህ አተጨካከኑ በቃን በቃን ተው ሞት እንደዚህ ረከሰ የሰው ደም ንጹዋን እንደዚህ በየቦታው በቃ ወይ እያመልከ ሁሉም ያናደደኝ፣ ጭራሽ ለኮንሰርት ልውጣ። በምን አንድበት ነው ኮንሰርቱ የምታዘጋጅ? ምነው ነው ሞኒካ ዳነን አላያችሁም እንዴ? ምንድን ያደረገችው ሞኒካ ዳነ? ለሄበን፣ በሄበን ጉዳይ እኮ ህዝቡ እያለቀሰ ቀጠሮ በነበረበት ወጥታ እኮ ነው ህዝቡ እያለቀሰ የሄበን ጉዳይ እያለ እኔ ሙዚቃ አለቅም። አያችሁ? አይሚሮ ያለው ሰው እዚህ ጋር ተመልከቱ እስኪ። እንደዚህ ነው ማሰብ። የሰው ልጅ ማለት እንዲህ ነው። ምንድን ነው ያደረገችው? ሞኖሪካ አለቅም። ህዝቡ በሄበን እያለቀሰ፣ በሄበን ሞት ፍትህ ለሄበን እየተጠየቀ፣ እኔም ቪዲዮዬን አለቅም ብላ ምንድን ነው ያደረገችው? አራዘመችው። አንተ ግን የገዛ ሚስትህን አካልህን ማለት ነው ራስህን ወር ሳይሞላ አስራ አምስት ቀን ሳይሞላ በሷ ኬዝ ተይዘ ተጠርጥረ እስር ቤት ባለህበት እኔ ኮንሰርት አለብኝ ና ልቀቁኝ ስትል፣ አንድ ቀንም ቢሆን አብረህ አልበላህም። እንደው ሌላ አመታቱን ይቅርና አንድ ቀን እንኳን አብሮ የበላ ሰው አብሮ የጎረሰ ሰው እኮ ያን ቃል በምን አንጀትህ ነው በምን አይሚሮህ ነው በምን ማሰቢያህ ነው? ግን ይህን ያሰብከውነት እንዴ? እንኳን አንተ ጓደኞችህ እንኳን ኮንሰርት ቢያስ በዚህን ሰዓት ቢያዘጋጁ አንተ ሀዘን ላይ እያለህ የምትቃወም ሰው ነበር ካንተ ማለት ነው አይደለም ጭራሽ ኮንሰርት አለብኝ ያረ ሰው ያንተን ኮንሰርትም አያይም እንዴ ህዝብ ሀዘን ላይ ነው ለእሷ ፍትህ እየጠየቀ አንተ ወጥተህ ኮንሰርት አዘጋጀህ ማለት የትኛው ነው ህዝብ ነው በምን አይምሮህ ነው ያንተ ዘፈንና ሙዚቃ ለማየት የሚመጣ ብለት ታስባለህ አረ ከባድ ነው ወይ ጉድ! የበለጠ የሚያደማ ቤተሰብ ጋር ደግሞ ሽማግሌ እየተላከ በቀን በቀን ቤተሰብ ለምንድን ነው የሚያታስፈራሯቸው? እውነት ያማል በጣም እንግዲህ ቤተሰብን በየቀኑ ሽምግልና እየተላከ ነው። በሀገር ሽማግሌ ይለቅ፣ ፍርድ ቤት አትሄዱ ብለው እያስፈራሩ ነው እያሉ ከውስጥ መስመር የወጣው መረጃዎች አሉ ማለት ነው። ቤተሰብን ላይ ዛቻ እየደረሰ ነው። የቀነኒ ቤተሰቦች ላይ ማለት ነው። ፍርድ ቤት እንዳትሄዱ፣ እንዳትከሱ ይፈታ በሀገር ሽማግሌ ካሳ ይሰጣችሁ፣ ገንዘብ ይከፈላችሁ፣ የፈለጋችሁትን ገንዘብ እየተባለ እንደዚህ አይነት ነገር እየተወራ ነው ያለው። ይሄ ነገር እውነት ከሆነ በጣም ከባድ ነው። የኮንሰርቱም እውነት ከሆነ በጣም ከባድ ነው። ድፍረት ነው። ከከባድም እንኳን አንተ ይሄን ነገር ልታዘጋጅ፣ ሌላ የአንተ የስራ አባሎች እንኳን ይሄን ነገር ቢያዘጋጁ በዚህ ሰዓት እኔ ሚስቴን አካሌን ተነጥቄ እንዴት ይህን ታዘጋጃላችሁ? ብለ የምትቃወም ሰው መሆን ነበረብህ ማለት ነው። ግን አንተ ምን አገባኝ ጥንቅር ትበለ የሚለው ነገር ነው፣ አንተ ጋር ያለው ማለት ነው። ይህን ካሰብክ በጣም አዝነናል። ነፍሲ ማር ይብላኝ፣ ለዝች ምስኪን። እንግዲህ ወንድምየው ተንበርክኮ ህፃን ወንድምየው በጣም ትንሽ ልጅ ነው። ሊበን አዱኛ በቪዲዮ አይተነዋል ማለት ነው። ያላያችሁት ካላችሁ። እና በጣም ትንሽ ልጅ ነው። እሱ እንግዲህ ተንበርክኮ እኔ እንግደለኝ እህቴን ከምትገል ብሎ ሲለምነው ጊዜ እንትን መስኮት የኩሽን መስኮት ነው በስቶ የሄደ መሳሪያውን ሲተኩሰው ይሄ ሁሉ በዛን ሰዓት ነበረ። እህታችሁን ምን ጥቅ አድርጋችሁ ማውጣት መቼ ስረፈደ እንጂ አሁን ምን ያደርጋል። እንዲህ ነበር ማለት በነበር ይቀራል። ብቻ ያማል ነፍሴ ማር እህቴ። ሌላ ምንም አለልም። ቤተሰቦችን እግዚአብሔር አምላክ ያጽናናቸው። በምንም አይጽናን ነው ያማል፣ የምር ያማል። አስቡት፣ እንደ ሰው ጭካኔያችን። አይ፣ ኢትዮጵያ እናሳዝናለን። መድኃኔዓለም ይፍረድ። ማንም ይፍረድ አንልም እኛ። ፍርድ የለም እኔ መሬት ላይ ህግ እናገኛለን ፍርድ እናገኛለን አልልም እኔ። እኮ ብዙ ጊዜ ብያለሁ፣ ተበቀሉ፣ ተበቀሉ። መበቀል ነው በአሁኑ ሰዓት እንጂ በህግ እናገኛለን ማለት የለም። በቀል እግዚአብሔር ነው፣ ኃጢአት ነው አይደል? አቃለሁ በየትኛውም ሃይማኖት በቀል አይፈቅድም። ግን እኔ ሁሉን ነገር ሳየው ሳየው ምንም ፍትህ የሚባል ነገር የለም ኢትዮጵያ ውስጥ። በቀል ካልሆነ ፍትህ የለም። ያማል በጣም ፈጣሪ እሱ መጽናናቱን ይስጣችሁ። በምንም አትጽናኑ ልበል እንደዚሁ ስለሚባል ብቻ እውነት